አብይ ለመውደቅ እየተቃረበ ነው። ያው የምናውቁ ነገር ነው። የተለያዩ በኢትዮጵያ ደግሞ የፖለቲካ ስልጣን አንድ ክልል ውስጥ ብቻ አይደለም ያለው። ሁሉም በአማራ ክልል ስልጣን ፖለቲካ ስልጣን በፋኖ እጅ አለ። በኦሮሚያ ክልል ውስጥ የፖለቲካ ስልጣን በኦኤልኤ እጅ አለ። በትግራይ ውስጥ በህዋት የሚመራ ፖለቲካ ስልጣን አለ። በሲዳማም ተመሳሳይ ህዝብ አለ። ሶማሌም አለ። የፖለቲካል ስልጣን እንግዲህ አንድ ሀይል ብቻውን ሆኖ የሚያሸንፍበት እንትን የለም። ኢትዮጵያ ውስጥ አይቻልም። አሁን ምንድን ነው የሚያስፈልገው? በዚህ ሰዓት ምን መሆን አለበት? በተለይ ደግሞ ለነፃነት የሚዋጉ ሀይሎች ምን አይነት አሰላለፍ፣ በግልጽ ምን አይነት አሰላለፍ ሊፈጠር ይገባል? ምክክሮችና በተለይ ኔጎሺዬሽን ምን መምሰል አለበት? በዚህ ሰዓት የከተማ ህዝብ፣ የገጠር ህዝብ ምንድን ነው የሚፈልገው? ፍትህን ነው የሚፈልገው። ህዝብ አሁን ዳቦን ይፈልጋል ሰው ዛሬ ሰላም የለም። ስለዚህ አንድ ቡድን ብቻውን ሆኖ ሰላም አያመጣም። አመጣም ኢትዮጵያ ውስጥ የሚታወቅ ነው። ህዋት ብቻውን ሰላም አያመጣም። ኦኤልላይ ብቻውን አያመጣም። ፋኖ ብቻውን ሰላም አያመጣም። በኢትዮጵያ ብዙ ሀይሎችም አሉ። በሶማሌ ክልልም፣ በአፋርም፣ በሲዳማም በሁሉም ብሔር ብሔረሰቦች አካባቢ ሀይሎች አሉ። ምን መምሰል አለበት? ቀጣዩ አብይ ሊሄድ ነው። የሚናቅ ነው ይሄ ጉዳይ ግን ደግሞ ህዝብ ተስፋ እያደረገ ነው። ምን መምሰል አለበት? አሁን ቀጥታ ወደ ሽግግር እየሄድን እየተቃረብን ስለሚመስል ይታና ይሄ እኛ ከምንናገረው በላይ እነ አብይ እያወሩት ነው። በነገራችን ላይ ጀነራሎች ሁሉ ሳይቀሩ በክስ መልክ ነው የሚናገሩት እንጂ ምን አይነት ትብብር መፈጠር እንዳለበት እነሱ ራሳቸው በተደጋጋሚ ጥሪ እያቀረቡ ነበር። ሁል ጊዜ ሲከሱ ፋኖን ስም ከጠሩ ቶሎ ብለው የኦኤልኤን ስም ይጨምራሉ። ኦኤልኤን ስም ካነሱ ደግሞ ቶሎ ብለው ፋኖን ይጨምራሉ። አንዳንድ ጊዜ ደግሞ ህወሓትን ቶሎ ብለው ይጨምራሉ። የነሱ ፍርሃቻ እዛ ላይ ስለሆነ ነው፣ ጥምረቱ ላይ ስለሆነ እነኚህ የኦሮሞ ነፃነት ሰራዊትና እና ፋኖች የትብብር ነገር ለነሱ ይልቅ ከነሱ ይልቅ ለነ አብይ ነው የገባው የነኚህ ትብብር ቢያመጡ እኮ እነሱ እኮ ስኬታቸው እኮ ወይኔ እዚህ እኮ ደርሶ የሚቆም አይደለም የሚል እኮ ነው። አሁን አንድ ጊዜ ጀነራል ማን ነው ይሄ ማን በቀለ ነው የሪፐብሊካን ጋርድ አዛዥ የነበረው ብራኑ በቀለ፣ ያኛውም ጽንፈኛ ይሄኛውም ጽንፈኛ ይለ፣ ያኛውም እንደዚህ ይሄኛው አገር አፍራሽ ይለን፣ አሁን ክሱ ክሱ ነገቲቭ ይሁን እንጂ የነኚህ ሰዎች ትብብር ነው ያስቸገረን እኮ ነው የሚለው ያልተፈጠረን ነገር ማለት ነው። በተጨባጭ ያልመጣን ነገር እና ከነሱ ለነሱ ይበልጥ ገብቶ ገብቷቸዋል ማለት ነው። የሚያስፈልገው አይነት ትብብር ምን አይነት ትብብር እንደሆነ እጅ ነገር ብቻ በአጭር ተናግሬ ልተው። እኔ አሁን ስለ ኦኤልኤ እና ስለ ፋኖ የምንናገርበት ምክንያት በቂ ነገር ስላለ ነው። ምናወራው ምንድን ነው? የአገሪቷ ፖለቲካ በአብይ ምክንያት ጦርነት የጠማው ሰውዬ ወደ ስልጣን ስለመጣ ሁልጊዜ በጦር ስለሆነ ፖለቲካን ማካሄድ ስለሚፈልግ በሰላማዊ መንገድ ፖለቲካን ማካሄድ የሚፈልጉ ሰዎች ከፖለቲካ ሜዳ ተባረው ሁሉም ነገር ወደ ጠመንጃ ተመልሷል። ስለዚህ ጠመንጃውን የያዘው ፖለቲካውንም ይዘው እየተንቀሳቀሰ ስለዚህ እነኚህ ሰዎች ኦኤልኤም ፋኖም የሚያደርጉት እንቅስቃሴ በፖለቲካ በኩል ከዚህ የበለጠ ስራ እንደሚያስፈልጋቸው እነሱም ህዝቡም የሚያውቁት ይመስለኛል። ካልገባቸው ምናልባት መሪነትን ለማግኘት በዚህ ሰዓት የመሪነትን ሚና ለመጫወት በቂ የመሪነት ሚና ለመጫወት አሁን ከሚሰሩት ስራ እጥፍ ድርቡን መስራት መቻል አለባቸው። ድፍረት ልታመጣ ይገባል ማለት። ያልተፈጠረን ነገር ከዚህ በፊት ተፈጥሮ አያቅም፣ እንደዚህ አይነት ነገር ተፈጥሮ እኮ አያቅም ብለህ የምትቀመጥ ከሆነ አዲስ ነገር ለመፍጠር ማሰብም የለብህም ማለት ነው። ያልተፈጠረን ነገር እንዴት እናደርጋለን፣ የሚደግፉን ሰዎችን እንዴት ሉና ለምትል ከሆነ መሪነት አይገባህም ማለት ነው። የመሪነት ሚና መጫወት ከፈለጉ እነኚህ ቡድኖች ዛሬ ነገ ሳይሉ በድፍረት የተሞላ በጣም ቦልድ የሆነ ፎርወርድ ሉኪንግ የሆነ ትብብር ፈጥረው ለህዝቡም ተስፋ ማምጣት አለባቸው። ህዝቡ ተስፋ አልታይ ብሎ ተቸግሯል። አሁን እኮ ህወሓትም በግልጽ ወደ ጦርነት ስላልገባ ነው የተቸገረው እንጂ፣ በአስቸኳይ ፓክት መፍጠር አለባቸው፣ የጦርነት ፓክት ሳይሆን የሰላም ፓክት ህዝቡን ወደ ሰላም የሚያሸጋግር አገሪቷን ወደ ሰላም የሚያመጣ የመጨረሻ ደረጃ እርምጃ ነው መወለድ ያለበት። አብይ እኮ ሁል ጊዜ አንደኛ ኦኤልኤ ጋር ድርድር ሄዳለው ያለው ጊዜ እኮ ድርድር ትቶ ኑ የአማራ ክልል ጦርነት እንሂድ ብሎ እኮ ጥያቄ ያቀረበ ሰውዬ ነው። እሱ የጠየቀውን ጥያቄ እነሱ ቢጠይቁ ምንድን ነው ነውሩ? የቱ ጋ ነው ነውር የሚሆነው? ፋኖ ሁል ጊዜ ትብብር እየተጠየቀ ትግራይ ሲሄድ፣ ትብብር እየጠየቀ ኦሮሚያ ሲሄድ፣ ማለት አቢይ ሲጠይቅ ጥሩ ነገር ሆኖ ከሌላው ጋር ሲሆን ነውር የሚሆንበት ምክንያት ምንድን ነው? ስለዚህ የወደቀው ሰውዬ ስለ ሰውየው ማውራት ሳይሆን እነኚህ ቡድኖች ድፍረት ካመጡና ከነሱ አልፎ ለአገሪቷ ህዝቦች ተስፋ የሚያመጣ እርምጃ የሚያመጡ ከሆነ ከዚህ የበለጠ እጥፍ ድርብ ፖለቲካዊ ድጋፍ ያገኛሉ። ስኬታቸውም ቅርብ ነው የሚሆነው። አይ እኛን የሚደግፈን ህዝብ ይሄንን አይወድም ወይ ደግሞ እነ እከሌ ይሄንን አይወድም የሚሉ ከሆነ የመሪነት ሚና ቅድምም አይገባቸው ማለት። ስለዚህ እኔ ልላቸው የምፈልገው ምንድነው፣ መሪነቱን መጫወት ከፈለጋችሁ፣ ይሄ ጊዜ መሪነትን እየጠየቀ ያለበት ጊዜ ይመስለኛል። ያንን ጠይቃችሁ ይሄን ያንን አድርጋችሁ ጊዜው የሚጠይቀውን ነገር አድርጋችሁ ይሄንን ሰው የመሸኘት የምትፈልጉ ከሆነ ቶሎ ትብብር መፍጠር ነው ይሄ እኔም በበኩሌ አደርጋለሁ አንተን በበኩሌ አድርግ ብቻ ሳይሆን ወደ መጨረሻ ደረጃ እየተሸጋገረት ስለሆነ ሰውየውን ለመሸኘትና ህዝቡን ተስፋ እንዲሰንቅ ለማድረግ ይሄ በግልጽ የሚደረግ የፖለቲካ ትብብር ያስፈልጋል። በአይነኝ ያንን ነገር ማድረግ ለነሱም ለአገሪቷም በጣም ወሳኝ ነገር ስለሆነ ማለት ነው። ይሄ የማይደረግ ነገር ከሆነስ ይሄ የማይደረግ ነገር ከሆነ ውጤቱ መገመቱ ብዙ አስቸጋሪ አይመስለኝም። አብይ አሸናፊ ሆኖ አገር ይቆጣጠራል የሚል ከዚህ በኋላ እኔ ሞኝ ነው የሚሆነው። ጦርነት እየገጠመ ግን መኖር ሊኖር ይችላል። ስለዚህ ይሄንን ትብብር የማትፈጥር ከሆነ ሳትወድ የአብይ ተባባሪ ነው የምትሆነው ማለት ምክንያቱም አብይ ምንድን ነው የሚፈልገው? ለየብቻ እንጌጅ ማድረግ ነው የሚፈልገው። ተራ በተራ እንጌጅ ማድረግ፣ ለየብቻ እንጌጅ ማድረግ። ስለዚህ አንድ ጸሐፊ ምንድን ነው የሚለው? ኤርትራን በተመለከተ ኢሳያስ የሀገሪቷ ፕሬዚደንት ብቻ ሳይሆን የተቃዋሚዎች መሪ ነው ጭምር ነው የሚለው። ወይም ተቃዋሚዎች ሁልጊዜ ስለሚጣሉ እሱን ከሚጣሉ ይልቅ እርስ በራሳቸው ነው የሚጣሉት የሚል አሁን እዚህ ጋር የመጣላት ነገር አይደለም እየተናገርን ያለ። የማትተባበር ከሆነ ጊዜው የሚጠይቀውን ነገር የማትሰራ ከሆነ የሰውየውን ስራ ነው የምትሰራው። ደክመ ለፍተ፣ ጠመንጃ ተሸክመ፣ ዜጎችንም አስቸግረ የሰውየውን ስራ ነው የምትሰራው ነው። ይሄ እንዳይሆን በአስቸኳይ ጊዜው የሚጠይቀውን ነገር ለመስራት መንቀሳቀስ ይሻላል ባይነኝ። አመሰግናለሁ። ይሄ እንግዲህ የመጨረሻው ጥያቄ በጣም ሰፊ ስለሆነ አይ ቲንክ ሌላ ጊዜ የምንመለስበት ይሆናል። አንድ ሁለት ነገሮችን ልጨምርና ይህንን ፕሮግራም እንጨርሳለን። አንደኛ የህዝብ ጥያቄ መሰረት ያደረገ ትግል ከሆነ የምናካሄደው ሰላምን ለአንዴና ለመጨረሻ በኢትዮጵያ ሰላምን ለማምጣት ከሆነ፣ ሁለተኛ ዲሞክራሲና ፊትን ለማረጋገጥ ከሆነ የዳቦ ጥያቄ ከሆነ መነጋገር ግድላል። ሁሉም ኃይሎች ኢትዮጵያ ውስጥ የሚንቀሳቀሱ የነፃነት ኃይሎች ሊነጋገሩ ይገባል። ምንም ጥርጥር የለም። ይህም ደፍሮ አንተ እንዳልከው ካልተነጋገሩ መጥፎ ነገር ነው የሚያጋጥማቸው። መነጋገር ብቻ ሳይሆን መደራደር፣ በአደባባይ መደራደር ያስፈልጋል። ለምሳሌ አሁን ህወሀትና ኦኤልኤ እኮ ተነጋግሮ ነበር በትግራይ ጦርነት ጊዜ እና ብዙ ሰዎች ላይቀበሉ ይችላሉ በዛን ጊዜ ዛሬ ግን ጊዜው አሁን ጊዜ ደርሰዋል ተመሳሳይ ነገር ሊከሰት ይችላል መከሰትም አለበት ህወሀት ኦኤልኤ እና ፋኖ ሊነጋገሩ ይገባል በአደባባይ እኔ እንደዚያ ነው የሚያምነው ይህንን በአደባባይ ተነጋግሮ ተደራድሮ ሌሎቹንም ሀይሎች ኢትዮጵያ ውስጥ እንግዲህ ሶስት ብቻ አይደሉም። ከሶማሌም ከአፋርም ከሁሉም ጨምሮ መደራደር ያስፈልጋል፣ መነጋገር ያስፈልጋል። ለኢትዮጵያ ተስፋ ይመጣል በዛን ጊዜ። ስለዚህ ምንድነው ይሄ ካልሆነ ምንድነው የሚሆነው? አንተ ያልከው ይሄ ካልሆነ ደግሞ አብይ መውደቁ አይቀርም፣ ወደንም ጠላንም ህዝቡ ያባራል። አብይን ግን ሳይሄድ በፊት በጣም አደገኛ ነገር ሊከሰት ይችላል። አብይ ሴረኛ ነው። ህዝብ ለህዝብ በጣም አደገኛ ነገር እንዲከሰት ያደርጋል። አብይ ህዝብ ለህዝብ እንዲጨፋጨፍ ህዝብ እንደዛ ነገር ያደርጋል። አብይ እኔ ከሞትኩ ሳርዶ አይብቀል ሰው ነው እና፣ እኔ ከሌለውም ኢትዮጵያ ባትኖርስ፣ አማራ ህዝብ የሚባል ባይኖርስ ይላል እኮ። እኔ ከሌለው ኦሮሞ ባይኖርስ ብሎዋል ደግሞ ይሄንን። ስለዚህ ለህዝብ ስባል፣ ለህዝብ ጥቅም፣ ለህዝብ ሰላም ስባል ሁሉም ሀይሎች መነጋገር አሁን ነው ጊዜው፣ አሁን ነው መነጋገር ካልተቻለ የሚመጣው አደገኛ ስለሆነ፣ ለማሸነፍ ብቻ ሳይሆን ህዝብን ሴቭ ለማድረግ ራሱ መነጋገር ጊዜው አሁን ይመስለኛል።